ብዙ ሰዎች ለፈይዳ መታወቂያ ምዝገባ ተገቢውን ትኩረትና ጥንቃቄ ባለማድረጋቸው ለአላስፈላጊ እንግልትና ወጪ እየተዳረጉ ነው። ለፋይዳ ዲጂታል መታወቂያ ምዝገባ ስትሄዱ የሚከተሉትን ነገሮች መርሳት የለባችሁም። አንድ ፎቶ ስለምትነሱ ራሳችሁን ለፎቶ አስተካክላቸው መምጣት አለባችሁ። ምክንያቱም አሁን ባለው ነባራዊ ሁኔታ አንዴ የተነሳችሁትን ፎቶ መቀየር ስለማትችሉ ነው። ሁለት ማነታችሁን የሚገልጽ ማንኛውንም ሰነድ እንደ የባንክ ደብተር፣ የቀበሌ መታወቂያ፣ የመንጃ ፍቃድና የመሳሰሉትን ህጋዊ ሰነዶችን መያዛችሁን አረጋግጡ። ነገር ግን ምንም ህጋዊ ሰነድ የሌለው ሰው ለፋይዳ መታወቂያ የተመዘገበን ሰው ምስክር በማምጣት መመዝገብ ይችላል። ሦስት በምዝገባ ወቅት የምትሰጡትን መረጃ ትክክለኛነት በደንብ በጥንቃቄ መልከቱ። የስማችሁ ፊደል፣ ስልክ ቁጥራችሁ፣ የትውልድ ቀናችሁ እና የመሳሰሉትን መረጃዎች በትክክል ኮምፒውተሩ ላይ እንደተጻፉ በደንብ ያረጋግጡ። ይህም ካላስፈላጊ እንግልትና ወጪ ያድናቸዋል። አራት ከተመዘገባችሁ በኋላ ባለ 29 አሐዝ የምዝገባ ማረጋገጫ ቁጥር በእጃችሁ ይሰጣቸዋል። ይህ ቁጥር የምዝገባ ሂደታችሁን ለመከታተል ስለሚረዳችሁ በጥንቃቄ ያዙት። እነዚህን ወሳኝ የሆኑትን ጥንቃቄዎችን ካደረጋችሁ በአጭር ጊዜ ውስጥ ፈይዳ ቁጥራችሁ ይደርሳችኋል። የፈይዳ ቁጥራችሁ ቶሎ ካልደረሳችሁ ወደ ኮከብ 9779 መሰላል በመደወል ወዲያውኑ የፈይዳ ልዩ ቁጥራችሁ እንዲሁም የፋይዳ ተለዋጭ ቁጥር በጽሑፍ መልእክት እንዲደርሳችሁ ማድረግ ትችላላችሁ። ፋይዳ መታወቂያ በዕድሜም ሆነ በዜግነትም ገደብ ያልተደረገበት በመሆኑ በየትኛውም ዕድሜ የሚገኙ ሕፃናትና በሕጋዊ መንገድ በኢትዮጵያ የሚኖሩ የውጭ አገር ዜጎችም መመዝገብ ይችላሉ። ከአምስት ዓመት በታች ለሆናቸው ልጆች ወላጅ ምስክር ሆኖ ፋይዳ ቁጥር እንዲወጣላቸው ይደረጋል። ልጆች ከአምስት ዓመት በላይ ከሆኑ የባዮሜትሪክ መረጃ አስገዳጅ ስለሚሆን አሻራቸውን ሰጥቶ የፋይዳ ቁጥር ማግኘት ይቻላል። ከ18 ዓመት በላይ ሲሆኑ ደግሞ ራሱን ችሎ እንዲያወጣ ይደረጋል። የፈይዳ ዲጂታል መታወቂያ ምዝገባ ከክፍያ ነፃ ነው። ኢትዮጵያ ውስጥ የሚገኙ ማንኛውም ነዋሪ ወይም ኢትዮጵያዊ ዜግነት ያለው፣ የውጭም ዜጋ ሆነ ቋሚ አድራሻ የሌለው ሰው በሙሉ ለፈይዳ ዲጂታል መታወቂያ መመዝገብ ይችላል። የፈይዳ ዲጂታል መታወቂያ በውስጡ መሠረታዊ የግል መረጃ የሚባሉትን ስም፣ ጾታ፣ የትውልድ ቀንና የመኖሪያ አድራሻን ይይዛል። በተጨማሪም ለኮሚኒኬሽንና ለማረጋገጫ የሚያገለግሉ ኢሜይልና ስልክ ቁጥርን አካቷል። ዋናው መረጃ ደግሞ ባዮሜትሪክ ነው። ይህም የሁለት የዓይን የአስሩም የእጅ ጣቶች እና የፊት አሻራን ይይዛል። እነዚህ መረጃዎች ከተሰበሰቡ በኋላ ተጨምቆ ወደ 12 አሃዝ ልዩ ቁጥር እና ወደ 16 አሃዝ ተለዋጭ ቁጥር ተቀይሮ ለተመዝጋቢው ይሰጣል። አንድ ሰው ተመዝግቦ ቁጥር ደረሰው ማለት ዲጂታል መታወቂያ አለው ማለት ነው። ለፋይዳ ምዝገባ የሚሰበሰበው የዲሞግራፊክ ወይንም ስነ ሕዝብና የባዮሜትሪክ መረጃ ግለሰቡን በልዩ ሁኔታ ለመለየት ዓላማ ብቻ የሚያገለግል ነው። ውስን አስፈላጊ መረጃ ብቻ መሰብሰብ ከብሔራዊ መታወቂያ መርህ አንዱ እና ዋነኛው ሲሆን የሚከተሉት መረጃዎች ብቻ አስፈላጊ ሆነው ተገኝተዋል። ለዲሞግራፊክ ወይም ሥነ ሕዝብ መረጃ የሚሰበሰቡት ሙሉ ስም፣ የትውልድ ዘመን፣ ጾታ እና አሁናዊ አድራሻ ናቸው። ለባዮሜትሪክ መረጃ የሚሰበሰቡ መረጃዎች የጣት የአይን አሻራ እንዲሁም የፊት ገጽታ ምስል ናቸው። ሌሎች ተጨማሪ መረጃዎች እንደ ስልክ ቁጥርና የኢሜይል አድራሻ የፋይዳ ልዩ ቁጥር ለመላክ የሚጠቅሙ ስለሆኑ እንደ አማራጭ መረጃ ይሰበሰባሉ። የፋይዳ ልዩ ቁጥር ወይም ባለ 12 አሐዝ ልዩ ቁጥር በሕይወት ዘመን አብሮ የሚቆይ የማይቀየር ቁጥር ሲሆን፣ የፋይዳ ተለዋጭ ቁጥር ወይም ባለ 16 አሐዝ ቁጥር የሚባለው ደግሞ በተወሰነ ጊዜ የሚቀየር ቁጥር፣ አገልግሎት ሰጪ ተቋማት ጋር የአንድ ግለሰብ ትክክለኛት ለማረጋገጥ አገልግሎት የሚያገለግል ነው። ነገር ግን ይህ ቁጥር በባዮሜትሪክ መረጃ የተደገፈ ልዩነትን የሚገልጽ በመሆኑ የአንድን ሰው ፋይዳ ቁጥር በማጋራት የሚመጣ ምንም አይነት የማንነት ስርቆት ወይም ሌላ አገልግሎት ተመሳስሎ የሚገለገልበት አግባብ የለም። ማንኛውም ተመዝጋቢ ፈቃዱን በግል ሳይሰጥ በዲጂታል መታወቂያ ስርዓት የተመዘገቡ የግል መረጃዎችን መውሰድ፣ ማሰራጨት፣ ማተም፣ መጠቀም፣ መረጃውን መስጠት ወይም ቅጂውን ለሶስተኛ ወገን ወይም አካላት መስጠት ወይም ይፋ ማድረግ የተከለከለ መሆኑን የኢትዮጵያ ዲጂታል መታወቂያ አዋጁ ደንግጓል። የግል መረጃ እንዲሰጥ የሚፈቀደው የፍርድ ቤት ትዕዛዝ ብቻ ከመጣ ብቻ ነው። ስለሆነም ለሶስተኛ ወገን፣ ለግለሰብም ሆነ ለመንግሥት መረጃው ያለ ግለሰቡ ፈቃድ አይተላለፍም። በዲጂታል መታወቂያ ስርዓት የተሰበሰበ የማንኛውም ተመዝጋቢ ግላዊ መረጃ ያለ ተመዝጋቢው ፍቃድ ለሌላ ሰው መግለጽ ማስተላለፍም ሆነ እንዲለወጥ ማድረግ የተከለከለ መሆኑንም አዋጁ በግልጽ አስቀምጧል። በሕግ ሥልጣን ለተሰጠው ወይም በፍርድ ቤት ትእዛዝ መሠረት የግል መረጃ ሊገለጽ ወይም ሊተላለፍ የሚችል ሲሆን፣ በዚህ ሁኔታ በተገቢው ሁኔታ የተላለፈው መረጃ የሚያገለግለው ወይም ጥቅም ላይ የሚውለው ለተፈለገው አገልግሎት ብቻ እንደሚሆንም ደንግጓል። የዲጂታል መታወቂያ አዋጅ ሁሉም ሰው ፋይዳ ማውጣትን አስገዳጅ አያደርግም። አገልግሎት ሰጪ ተቋማት ግን ለሚሰጡት አገልግሎት የፋይዳ መታወቂያ እንዲቀርብ ማስገደድ ይችላሉ። አንዳንድ መሠረታዊ ለሚባሉ አገልግሎቶች መንግሥት ለዜጋው ደህንነት፣ ለኢኮኖሚው መሳለጥ፣ ለዲጂታል ኢኮኖሚው ግንባታ እና ለሌሎችም ጉዳዮች ዲጂታል መታወቂያ ይጠቅማል ያላቸው ጉዳዮች አስገዳጅ ማድረግን ግን አዋጁ መብት ይሰጣል። ስለዚህም የተለያዩ አገልግሎቶች ከዚሁ መታወቂያ ጋር እየተሳሰሩ የሚሄዱ በመሆናቸው እነዚህን አገልግሎቶች ለማግኘት የሚሻ ሰው ለመታወቂያው የተመዘገበ እና ቁጥር ያለው መሆን ይኖርበታል። በመሆኑም በቀጥታ የፋይዳ መታወቂያን መያዝ የግድ ነው በሚል አስገዳጅ ሁኔታ ባይኖርም መሠረታዊ አገልግሎቶች ቀስ በቀስ ይህንን መታወቂያ ወደ መጠየቅ እያመሩ በመሆናቸው አስፈላጊነቱ የማያጠያይቅ ሊሆን ይችላል።